ሰላም ጤና ይስጥልኝ ተመልካች እና አድማጮች ውድ የቻናል ቤተሰብ ተከታታዎች ዛሬ ከምንዳስስበት በዋነኛነት ስለ መሪ ወዳጄን እና እንዲሁም ስለስል እንዲሁም ደግሞ መንግስት ያቀረበላቸው የሰላም ጥሪ ተቀብለው የገቡ አሉ። እነዚህ ጉዳዮች በዋነኛነት የምንዳስሳቸው ይሆናል። ወደ ቀዳሚ መረጃችን ቀጥታ ከዚህ ጋር አያይዘን ስናልፍ ብሬን ተኳሽ የነበረው መንግስት ያቀረበለትን የሰላም ጥሪ ተቀብሎ በሰሜን ጎጃም ዞን ሰሜን አቸፈር ወረዳ መንግስት ያቀረበለትን የሰላም ጥሪ እስከነ ሙሉ ትጥቁ ተቀብሎ ገብቷል። ሀብታሙ አታሎ ተብሎ የሚታወቅ በሰሜን ጎጃም ዞን ታጥቆ ሲንቀሳቀስ የነበረ ወንድም መንግስት ያቀረበለትን ከሙሉ ትጥቁ ተቀብሎ ገብቷል። እንዲሁም በተመሳሳይ መልኩ በሰሜን ጎጃም ዞን በይልማና ዲንሳ ተብሎ በሚታወቀው ወረዳ ታጥቆ ሲንቀሳቀስ የነበረ እስቲ በዳኛው በተመሳሳይ የመንግስት አቅርበለትን የሰላም አማራጭ ተጠቅማም ማለት ነው። እዚህ ጋር የይዘን ወደ ዋናው ጉዳያችን ስንመለስ በዋነኛነት ከምንመለከተው ስለምሬ ወዳጀደ ብዙ ጊዜ ማንሳት ያስፈለገበት ስለሱ ማስተባበያ መስጠትና መሬት የወረደው እውነታ መነጋገር ስላለብን ጉዳይ ነው። መሬ በወዳጅነ ያልተማረ እንደሆነ ግን ነጋዴ እንደሆነ ይታወቃል። አሁን ደግሞ ማፕ እያነበበ ያልተማረውን እንዴት ማፕስ ሊያጠና ይችላል፣ የሚለውን ጉዳይ ከዘመነ ካሴ ጋር የተመለከትነው ምስል በተንቀሳቃሽ እየወጣ ታይቷል። እሱን በተመለከተ ጉዳይ ነው። እንዴትስ ወይስ እየተማረ ነው ሊማር ነው ወይስ እያስረዳ ነው ወይስ እየተረዳ ነው የሚለው ነገር ሁሉ ለመረዳትም ለማስረዳትም ፊደል መቆጠር ግድ አስፈላጊ ነው። ነገር ግን ማፕ እያነበበ የሀገሪቱን እያጠና መሆኑ የሚያሳይ ጉዳይ ነው። ይህ ደግሞ መሬት የወረደው ያልተማረው እንዴት ሊያሳይ ይችላል? ማስተባበሪቱ አይጠቅሙም፣ አይጠቅሙም። ከዚህ ጋር በተመሳሳይ መልኩ ስቲ በላይ የሚባለው አንጎጃም ላይ የፋኖ አመራር ሆኖ የሚገኘው የህዝብ ግንኙነት ኃላፊ ሆኖ የሚገኘው ህዝብ በፊት እስር ቤት የነበረበትን አስታውሶ ፖስቶት አይቼዋለሁ። የዛሬ ሁለት ዓመት በፊት ስሪት ማረሚያ ቤት የገባ በሙስና ወንጀል ኮተከሶ ነው። የማዘጋጃ ቤት ኃላፊ የነበረ መሬትን የዘረፈ ዘራፊ ሙሰኛ ስለሆነ ነው በዛን ተከሰሰ። ነገር ግን በሽብር ወንጀል ታስክተ ከስሸ አስሬ እንደነበር ብሎ መግለጫ ወጣ። እነዚህ ናቸው እንግዲህ የወጡ አገርን እንመራለን የሚሉ ዘራፊ እንደሆኑ ይታወቃል። በሙስና ወንጀል የታሰረ ነው እሱ ግን፣ በአሸባሪነት መቼ ታጥቆ ጫካ ገብቶ አሸባሪነት ሊፈርጅ የሚችለው እስኩ የማዘጋጀው ሰራተኛ ነው የነበረ። አንዳንዴ መሬት የወረደው እውነታ እንቀበል። በቃ አማራ ቀውስ ውስጥ እንዲ የገባበት ወደ ሰላም እንዲመለስ፣ ሰላሙን እንዲለብስ ካስፈለገ መሬት የወረደው መነጋገር ስፈላጊ ሳስፈለግ ስለሆነ ነው። ቢማር ባይማር ለኔ የሚደንቀ የለም። ነገር ግን አገርን እያተራመሰ ስላለ ያልተማረው ማፕሊን አይችልም። ይሄ እውነታ ነው። ሲበል ነጋደግሞ ማዘጋጀው ሰራተኛ የነበረው ከዚህ በፊት በሽብር ወንጀል አይደለም የተከሰሰ። በሙስና ስለዘረፈ ነው። ይሄ በተጨባጭ ሁኔታ ማየት አስፈላጊ ስለሆነ ነው። ሌላኛው ጉዳይ ህጻናትን አስታጥቀው እየፖሱት እያዩት ነበረ። ለልጆች የሚበጃቸው የተመረተው መሳሪያ እንዴት እንደሚመረት የሚያውቁበት የእውቀት ገበያ ማስተማር እንጂ ይህን ተራ የሆነ ክላሽ መላጭ መሳቡን ማሳየት ዋጋ የለውም። ስለዚህ ከትምህርት ገበታ አፈናቅለህ ትጥቅ ከምታሳየው ትምህርት የሚጠቅመው ለነገ ህይወቱ መሰረት የሚሆንበትን ትምህርት ታስተምሩ፣ ይጠቅማል። ስለዚህ ከትምህርት ገበታቸው ያፈናቀላችሁ አማራን የትምህርት ደረጃ ወደ ኋላ የመለሳችሁ መሰረተ ልማቶችን ወደ ኋላ የመለሳችሁ እናንተ በተጨባጭ ሁኔታ ስላየን ግድ የእናንተን ገመና ማጋለጥ አስፈላጊ ነው። ከሁሉ የሚጠቅመው ቁጥር አንድ ሰላም ብቻ ነው። ሰላምና ሰላም እነዚህ አስተባቢዎች ሁሉ አይጠቅሟችሁም። መንግስት አለቀለት ፈርሷ ምናምን፣ ይሄ ሁሉ አይጠቅምም፣ አይበጅም። ደግሞ የሚመጣ ለውጥ አይኖርም። የምሰጡት ሁሉ መግለጫ፣ በተከታታይ የምሰጡት መግለጫ አያዋሉ ከመሬት የወረደ ሀምሳ ሀምሳ ፐርሰንት ቢሆን እራሱ አሪፍ ነበር። ሀምሳ ሀምሳ ፐርሰንት ስለምሬው ወዳጅ፣ በጣም የገረመኝ እንግዲህ ከጎጃም አጠቃላይ ከአማራ ክልል ከፍተኛ ይፋ ነው መሪነን ከሚሉት ማፓንባብ የሆነው ሲቀርብ ነው የገረመኝ እስቲ በልነጋ በሙስና የታሰረው በሽብር ወንጀል ነው ብሎ ሲቀርቡ ነው የገረመኝ። ይህ ነው እንግዲህ አማራን ነጻ እናወጣለን የሚሉት። አሳፋሪ ነው፣ አሳዛኝ ነው፣ እጅግም ያሳዘን ጉዳይ ነው። ስለዚህ ለህዋት በጀርባ ያዝላችሁ ከምትዋጉ ቅድሚያ ለሰላም ብትሰጡ መልካም ነው። ወዲቻ ቤተሰብ ተከታታዮች፣ አዲሱ ሆ ሰብስክራይብ፣ ቤተሰባች ላይክ፣ ሼር ማድረጋችሁን አትርሱ። ይህ ገመና ማጋለጥ ግዴታችን ነው። ይህ ሽኔም አይጠቅምም። መቶ ፐርሰንት እርግጠኛ ስሉኝ ፋኖም አይጠቅምም፣ የህወሓትም አይጠቅምም። እነዚህ ድርጅቶች ሀገርን ለማፍረስ የተቋቋሙ ሀገር በቀል ባንዶች ናቸው። ሀገር በቀል ባንዶች ናቸው። ከጀርባቸው ኢንዳይሬክት ያለች ግብጽ ነች። የእሷን ተልእኮ ነው የሚያስፈጽሙ። ነገር ግን በብሔር እየነገዱብን ነው የሚገኙት። ለዛ ነው አሁን ገመናችሁን እያወጣን ለመናገር እንጂ ስለ እናንተ እዚህ በፊትም እናቃለን ጠንቅቀ። ስለ ስቲ በለን እናቃለን፣ መናገር አይጠበቅብንም። ምክንያቱም ስራውን ስለምናቅ ነው። ሌላኛው ጉዳይ ከፋኖ ታጋይ ውስጥ ገብቶ የነበረ ነገር ግን የፋኖ ስራ አልተመቸው አፍርሶ የተመለሰ አንድ ወንድም አለ አስማሙጫ የሚባል በጎጃም ላይ ትልቅ ጀብድ ሰርቶ እጁን ለሰላም ጸጥታ ኃይል ሰጧል በተለይ ይህ ወንድም የአማራ ፋኖ ቢሮ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዚ ሁለት መቶ አንድ ኮር ሰባ አራተኛ ክፍለ ጦር ብሎ ለሰየም ጽፈኛ ቡድን እጁን በመስጠት ሲያገለግል እንደነበር ይታወቃል። ነገር ግን ታላቅ ጀብድ መቶ እና ምርኮ አድርጎ የፋኖ አካሄድ አልመቸው ስል መንግስት ለመንግስት እጁን ሰጧን፣ እናመሰግናለን። ይህ ነው በርካቶች ኮ እጃቸውን እየሰጡ ገብተዋል። ከነጸዳሉ ተማሩ፣ ከነበለጠ ተማሩ ማለት ቆምጨ ከምትሉት ምዕራብ ጎንደር የነበረው ከነሱ ደቡብ ጎንደር ከነሱ ተማሩ። በቃ ይሄን የሚያስፈልገው የመጨረሻ የመጨረሻ የነፍጥ የሚያልቀው በንግግር በድርድር ነው። እናንተ ግን እንደ ጀመርን እንጨርሰዋለን የሚለ አባዜ ገብታችሁ ክልሉን አታውድሙት፣ መሰረተ ልማቱን አታውድሙት። ይብቃ። አንድ ከማውቀው በጣም ሁሌ ከሚቆጨኝ አለ የቆቃ ፕሮጀክት ኢምፖርትና ኤክስፖርት የሚያድርግ ከውጭ የወጣ ፍሪጅ ፓክድ የሚያደርግ ያን ስታወድሙት ነው የገረመኝ። ምን ያህል ጸረ አማራ የመሆኑን የሚያሳይ ጉዳይ ነው። ያ ፍሪጅ የሚጠቅም ለማህበረሰቡ ነው ወይስ ለመንግስት? የሚጠቅም ለማህበረሰቡ እኮ ነው። መሰረተ ልማቶችን ስታወድሙ አሳፋሪ ድርጊት ነው። በጣም የሚያሳዝን ጉዳይ ነው። ሌላኛው ጉዳይ በጣም የሚገርመው ፋኖ እዚህ በፊት ተቆጣጥሮት የነበረውን በሀገር መከላከያ ሰራዊት ነጻ ይወጣል እንዲሁም አንድ ፒክአፕ መኪና ማስመለሱ ነው። ብዙ ጊዜ ሲጠቀምባቸው የነበሩ ተሽከርካሪዎች ሲመለሱ ጥቅም ውጭ ሆነው ነው የሚገኙት። እነዚህ ተሽከርካሪዎች በፊት የማህበረሰብ ናቸው፣ አሁን የማህበረሰብ ናቸው። ከተጠቀማችሁ በአግባቡ ማትጠቀሙት ለማህበረሰብ የምትታገሉ ከሆን ለምንድን ነው? ጥያቄ ያስፈልጋል። ይህ ማንሳት ህወሓት ጸረ አማራ መሆኑን እናስታውሳለን። በወሎ እስከ ደሴ ድረስ ከዩኒቨርሲቲ ጀምሮ እስከታች ያሉ ትምህርት ቤቶች እያወደመን ሄደ፣ ቀሪ ደግሞ እየዘረፈን ሄደ። እናንትን የሱን ፈለግ ነው እየተከተላችሁ ያላችሁ። በቃ ይህን ነው ፈለግ የተከተላችሁ። ስለዚህ የህዋት አስፈጻሚ የምምላችሁ በምክንያት ነው። ውድ ቻናቢ ሰዎች ለሰላም ዘብንቁም ሰላም ይጠቅማል። ሰላም ብቻ ያዋጣን፣ ጽንፈኝነት አይጠቅምም። በሌላ መረጃ እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዱ